ሰላም ውድ ተከታታዮቻችን፣ አሁን የደረሱን ሶስት እጅግ ወሳኝ መረጃዎች አሉ። እስከ መጨረሻው ተከታተሉኝ። አንደኛው መረጃ በኮሎኔል ፈንታው መዋባና ኮሎኔል ሞገስ ዘገየ ከሚመሩት ፋኖ የተሰጠ አስቸኳይ መግለጫ ሲሆን፣ ሁለተኛው ደግሞ የምስራቅ አማራ ፋኖ የሰጠውን መግለጫ እና የፌዴራሉ አገዛዝ አርበኛ ዘመነ ካሴን ለማሰር እንቅስቃሴ ላይ መሆኑን ሙሉ መረጃ እነግራችኋለሁ። እስከ መጨረሻው ተከታተሉኝ። በመጀመሪያ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ቪዲዮንም ላይክ በማድረግ ጀምሩ። እሺ ወደ መጀመሪያው መረጃ እንለፍ። በኮሎኔል ፈንታው ሟባና ኮሎኔል ሞገዝ ዘገየ ከሚመሩ ፋኖ በወቅታዊ ጉዳዮች ላይ የተሰጠ አስቸኳይ መግለጫ። መንግስት የእምነት ተቋማትን ለማውደም ንጹሐንን በግልጽ ለመጨፍጨፍ እንዲያመቸው ህግ ማስከበር በሚል ተልካሻ ልብወለድ በመድረስ ሆን ብሎ በህዝባችንና በእምነት ተቋማችን ላይ ግልጽ የሆነ ጦርነት በመክፈት ከፍተኛ ውድመት በአማኞችና በእምነት ተቋማት ላይ እያደረሰ ይገኛል። በመሆኑም መንግስት የራሱን ፍላጎት፣ ፍጹም ጥላቻና እብሪት በህግ ማስከበር ሰበብ እየተወጣና ህዝባችን ላይ ባለ ወደር የሌለው ጥላቻ በግልጽ እየገደለንና ጥላቻውንም ፊት ለፊት እያሳየን ይገኛል። ህገወጡና ሽብርተኛው የአብይ አህመድ መንግስት የዘር ጨፍጫፊነቱን ህጋዊ ለማድረግ የሄደበት ርቀት ህዝብን እያታለለ ለሚኖርበት ያደገበት ቀሳፊ ባህሪው እንደሆነ እኛም እንገነዘባለን። ህዝባችንም ጠንቅቆ ያውቃል። በመሆኑ አምባገነኑ የአብይ አህመድ መንግስትና ሰራዊቱ በንጹሐን ህዝባችን ላይ እያደረሰው ባለው ሰቅጣጭ ጨፍጨፋ በእጅጉ ያዘንንና ልባችን የደማ እንደሆነ ለመግለጽ እየወደድን ጉዳትና ሞት ለደረሰባቸው ንጹሐን ጸበልተኞች፣ የገዳም አባቶችና፣ በመስጊድ ውስጥ ጉዳትና ሞት እንዲሁም በንጹሐን ህዝባችን ላይ የተፈጸሙባቸውን ድርጊት እያወገዝን ለቁስላችን ምሕረት ለሞታችሁ እረፍትን፣ ለወዳጅ ዘመዶቻችሁ ከልብ መጽናናትን እንዲሰጥልን እንመኛለን። እንደሚታወቀው መንግስት እንደ ሕዝብ አማራን እንደ እምነት ተቋሚ የኢትዮጵያ ህዝብ ነባር እምነት የሆኑትን የኢትዮጵያ ኦርቶዶክስና እስላምን ጠል መሆኑና እነርሱን ለማጥፋትም ሰባት ቀን ከ24 ሰዓት ያለ እረፍት የሚሰራ ነውረኛ ኢትዮጵያ ጠል መንግስታዊ ስርዓት መሆኑ ይታወቃል። ይህ የከረፋ መንግስታዊ ስርዓት የጀመረውን ውን ከስር የዘረዘርናቸውን አጸያፊ ተግባር በአስቸኳይ እንዲያቆም ስንል በጥብቅ እናሳስባለን። አንደኛ በታላቁ እስክንድር ነጋና በሚመራው የአማራ ህዝባዊ ግንባር ላይ የሚደረግን ስም ማጥፋትና የማሳደር ተግባር እንዲሁም በግንባሩ መሪ እስክንድር ነጋ ላይ የታወጀውን የግድያ ትዕዛዝ የማንቀበለውና እስከ መጨረሻውም ከጽኑ ታጋያችን ጎን እንደምንቆም እየገለጽን ከግንባሩ የሚወርዱ ማንኛቸውንም ትዕዛዝና ግዳጅ ለመፈጸም ሙሉ ፈቃደኞችና ዝግጆችም ጭምር መሆናችንን ከወዲሁ እንገልጻለን። ሁለተኛ በመዲናችን አዲስ አበባ በሙስሊም እምነት ተከታዮች የሚደረግ ንጭፍጨፋና አዲስ ከተማ ለማዋለድ በሚል ፌዝ ወይንም ህዝባዊ ንቀት የመስጅድ የእምነት ተቋማት ውድመትና ማንነት ተኮር መፈናቀሎችን የምናወግዝና ከእንግዲህ የማንታገስ እንደሆን ለማሳወቅና የትግል ቀይ መስመራችንም እንደሆነ በማወቅ ከልጅ እስከ አዋቂ ከጎናችን እንድትቆሙ ህዝባዊ የትግል ጥሪያችንን አቅርበናል። ሶስተኛ በጎጃም ደብረ ኤልያስ ገዳም ላይ የደረሰውን አስነዋሪ መንግስታዊ ሽብር ያወገዝን ህዝባችን ራሱን ለማይቀርለት የሞት ሽረት ትግል ራሱን ከወዲ እንዲያዘጋጅና የተጀመረውን ህዝባዊ ትግል አጠናክሮ እንዲቀጥልና እንዲሁም ያልተቀላቀለ ለቅድስናውም ትግል ራሱን እንዲያዘጋጅና በየደረጃው ለሚደረጉ ጥሪዎች ነቅቶና ተዘጋጅቶ እንዲጠብቅ እናሳስባለን። አራተኛ የአገር መከላከያ ሰራዊትና የአማራ ክልል የጸጥታ ኃይሎች መንግስት እያደረገ ባለው አጸያፊ ተግባር ባለመሳተፍ ህዝባዊነታችሁን ከህዝብ ጎን በመቆም እንድታሳዩ ጥሪ እያቀረብን፣ ይህንን ማድረግ ያልቻለ ሰራዊት ከህዝብ የተነጠቀ የፓርቲ ዘበኛ እንደሆነ አውቆ ከቻለ ከመከላከያ ሰራዊት እንዲሁም ከማንኛውም የመንግስት ጸጥታ ተቋማት ራሱን እንዲያገልና ከህዝብ ጎን እንዲሰለፍ በህዝብ ስም ጥሪ እናቀርባለን። በመጨረሻም አማራነቱ እንደ ወንጀል ተቆጥሮ በግለሰቦቹ ፍላጎት በሐሰተኛ ከሳሾች ያለምንም ፍርድ በእስር ላይ ሲንገላታ የከረመው ጓዳችን አርበኛ ዘመነ ካሴ ከእስር ተፈቶ ቤተሰቡንና የሚወደውን ህዝቡን በመቀላቀሉ የተሰማንን ልባዊ ደስታ እየገለጽን ወደ ጀመረው ፈታኝ የትግል ጉዞ በማይናወጠው ጽኑ አቋሙ በአጭር ጊዜ በተሻለ ስነ ልቦናና በተሻለ የትግል መንገድ እንደሚቀላቀልና ለትግላችን ትልቅ ግባት እንደሚሆን ኃይላችን በጽኑ ያምናል። ድል ለሰፊው አማራና ኢትዮጵያ ህዝብ። ኃይላችን ያለው ፋኖ ከሚለው ታላቁ ስማችን ላይ ነው። ወደ ሁለተኛው መረጃ ስናልፍ ከአማራ ፋኖ አንድነት ምክር ቤት የምስራቅ አማራ ፋኖ የተሰጠ መግለጫ በአምባገነኑ ገነኑ አብይ አህመድ አሊ የሚመራው አማራ ጠሉ የብልጽግና መንግስት በአማራ ህዝብ ላይ ጦርነት አውጆ ዘርፈ ብዙ ውድመት እያደረሰ ይገኛል። የአማራን ህዝብ በእምነቱና በብሔሩ በዋልበት ባደረበት ሁሉ እያሳደደ አገርም እምነትም እንዳይኖረው ለማድረግ የብልጽግና መንግስት ያለረፍት እየሰራ ይገኛል። ለዚህ ማሳያም የሰሞኑ የአዲስ አበባው የአንዋር መስጂድ የህዝብ ሙስሊሙን ጭፍጨፋና የደብረ ኤልያሱ የቅድስት ስላሴ አንድነት ገዳም የኦርቶዶክሳውያኑ ጅምላ ጭፍጨፋ ዋነኛ ማሳያ ነው። ህዝብን በጅምላ መግደሉ፣ ማሳደዱ፣ ማዋከቡ እና ማፈናቀሉ በአማራው ህዝብ ላይ ይበርታ እንጂ በሁሉም ሀገር ወዳድ ኢትዮጵያውያን ላይ የሆነ የአደባባይ ሀቅ ነው። በኦሮሞማው የሚመራው የብልጽግና መንግስት በአጠቃላይ ሰላም ፈላጊ መንግስት አይደለም። የብልጽግና መንግስት ሀገርን ኢትዮጵያን ብሎም የአማራ ክልልን ወደ ዘላቂ የሰላም እጦትና ቀውስ ውስጥ በማስገባት የሚፈልገውን ሀገረ መንግስት ማዋለድ መዳረሻው እንደሆነ ይታወቃል። ስለሆነም ባለፈው ሁለት ወራቶች ለሀገርና ለህዝብ ስንል እንደ ትነግና ኦነግ ደቡብ አፍሪካ፣ ኬንያ ወይም ታንዛኒያ ሳይሆን በሀገር በቀል እሴታችን በሆነው የሽምግልና ስራ ከመንግስት ጋር ለሰላም ብለን ተደራድረን የነበረ መሆኑ ይታወቃል። ነገር ግን የብልጽግና መንግስት የአማራ ክልልን ሰላምና መረጋገጥ ስለማይፈልግ አሁን ያለንበትን ጦርነት ከፍቶብናል። ስለሆነ መላው የአማራ ህዝብ ሆይ የተጀመረው ትግል የፍትህ የእኩልነትና የዲሞክራሲ ብቻ ሳይሆን የመኖር ያለመኖር የህልውና ትግል መሆኑን በመገንዘብ የሞት የሽረት ትግል ማድረግ እንደ ህዝብ ብቸኛ መዳኛችን መሆኑን መገንዘብ ያስፈልጋል። በመጨረሻም የተጀመረው የአማራ ህዝብ ትግል የህልውና ብሎም የተቀማናትን ሀገራችን ኢትዮጵያን የማስመለስና የሀገራችን ባለቤት የመሆን ነውና የአማራ ፋኖ አንድነት ምክር ቤት የምስራቅ አማራ ፋኖ ለህዝባችን የሚከተሉትን ጥሪ ያቀርባል አንደኛ የአማራ ፋኖ አንድነት ምክር ቤት የምስራቅ አማራ ፋኖ ከነፃነት ታጋይ እስክንድር ነጋ ጋር በአንድነት እየሰራን የነበረ ሲሆን አሁን ከተመሰረተውና በእርሱ ከሚመራው የአማራ ህዝባዊ ግንባር ጋር በጋራ የምንታገል መሆኑን ለህዝባችን ለመግለጽ እንወዳለን ሁለተኛ የአምባገነኑ ስርዓት ነውር በአደባባይ በመቃወማቸውና ከህዝብ ጎን በመቆማቸው ያለ ወንጀላቸው የታሰሩት የአማራ ተወላጅና ሀገር ወዳድ ኢትዮጵያውያን ጋዜጠኞች፣ አትጊዎች፣ ምሁራኖችና ፋኖቻችን እንዲፈቱ ህዝባችን የጋራ ትግል እንዲያደርግ ጥሪ እናቀርባለን። ሶስተኛ መላው ህዝባችን በሃይማኖት ተቋማት በተፈጸመው ጭፍጨፋ ለጠፋው ነፍስና ለወደመው ንብረት የአብይ አህመድ የብልጽግና መንግስት ተጠያቂ እንዲያደርግና በድርጊቱ የተሳተፉ ሁሉ ለህግ እንዲቀርቡ ህዝባችን የበኩሉን ድርሻ እንዲወጣ ስንል ጥሪ እናቀርባለን። አራተኛ በሃይማኖት ተቃውሞቶቹ እና ጦርነት በተከፈተበት ቦታ ሁሉ ለጠፋው ነፍስና ለወደመው ንብረት መንግስት ካሳ እንዲከፍል እንጠይቃለን። አምስተኛ ከአማራ ህዝብ አብራክ የወጣችሁ ከቀበሌ እስከ ፌዴራል ያላችሁ አመራሮች፣ ፖሊሶች፣ ሚሊሾችና አርማ በታኞች ከቻላችሁ ከህዝባችሁ ጎን ተሰልፋችሁ ይህንን ውስጡ የተፈረካከሰና የበሰበሰ ስርዓት እንድትታገሉ ጥሪ እያቀረብን ይህንን ሳታደርጉ ብትቀሩ ግን በእናንተም ሆነ በቤተሰቦቻችሁ ላይ ለሚደርስ ማንኛውም አይነት ጥቃት ኃላፊነት የማንወስድ መሆኑን ለማረጋገጥ እንወዳለን። ስድስተኛ በባህር ማዶ በአሜሪካ፣ በአውሮፓ፣ በአረብ ሀገራቶች፣ በአጠቃላይ በመላው ዓለም ውጪ ማለም የምትኖሩ የአማራ ተወላጅ ዲያስፖራዎች በፀረ ወያኔ ትግሉ የነበራችሁ ጉልሚና አሁን ባለንበት የህልውና ትግልም ይኸው የነበረውን ፋኖን በትጥቅና ስንቅ ብሎም በሀሳብ የማደራጀትና ለድል የማብቃት ጉልሚናችሁ እስከ ዘላቂ ነጻነት ድረስ ተጠናክሮ እንዲቀጥል በአማራ ህዝብና በሀገራችን የኢትዮጵያ ስም ጥሪያችንን እናስተላልፋለን። በመጨረሻም ወንድማችን አርበኛ ፋኖ ዘመነ ካሴን እንኳን ከጠባቡ እስር ቤት ወደ ሰፊው እስር ቤት እግዚአብሔር በደህና አመጣ እያለን በቀጣይም የተጀመረው የአማራ ህዝብ የህልውና ትግል ለድል ይበቃ ዘንድ ያለን የመሪነት ሚና አጠናክረ እንድትቀጥል እንፈልጋለን። አማራ በልጆቹ ትግል ህልውናውን አረጋግጦ የተቀማውን ሀገሩ ኢትዮጵያን ያስመልሳል፣ የሀገሩ ባለቤትም ይሆናል። ምስራቅ አማራ ፋኖ። ሶስተኛው መረጃ የፌዴራሉ አገዛዝ አርበኛ ዘመነ ካሴን ለማሰር እንቅስቃሴ ላይ መሆኑ ታወቀ። የፋሽስቱ የአብይ አህመድ አገዛዝ በተላላኪነት የአማራን መከራ ከትውልድ ወደ ትውልድ እያሸጋገረ ያለው የአማራ ብልጽግና አርበኛ ዘመነ ካሴ ላይ እስካሁን የፈጠራቸው የሐሰት ክሶች በሕግ ፊት ከሸፈነውና ሐሰተኛነታቸውን ተረጋግጦ ከዘጠኝ ወራት የፖለቲካ እስራት በኋላ አርበኛ ዘመነ ካሴ ከባህር ዳር ማረሚያ ቤት ግንቦት ያ 8 ቀን 2015 ዓ ም መውጣቱ ይታወቃል። ነገር ግን አሁንም የስርዓቱ የእድሜ ማቆያ እና የአማራ ህዝብን ትግል አንድ ወደ ኋላ የመለሰውን የሰኔ 15ቱን የተፈጸመብንን ጥቃት እንደ ከዚህ ቀደሙ በመቀስቀስ አርበኛ ዘመነን ካሴ በዚህ ጉዳይ ለክልሉ ፍርድ ቤት ቢያቀርቡትም አራቱ የክልሉ ከፍተኛ ዳኞች በዚህ ጉዳይ ላይ አርበኛ ዘመነ ካሴ ሲ መክሰስ አንችልም፣ ተገቢም አይደለም። ይሄ ጉዳይ በተደጋጋሚ ስለተመለከት ነው ፍርድ ለመስጠት አንቀመጥም ማለታቸው ተሰምቷል። ይህንንም ተከትሎ አገዛዙ በፌዴራል በሚገኙ ከፍተኛ ፍርድ ቤት ወንጀሉን ያቀረቡና ያስያዙ ሲሆን በአሁኑ ሰዓትም ለአርበኛ ዘመነ ካሴ የመጥሪያ ወረቀት ለመስጠትና አፍኖ ለመውሰድ ደፋ ቀና እያሉ መሆኑ ከታማኝ ምንጮች አረጋግጠናል። በመሆኑ መላው የአማራ ህዝብ አርአያነቱን የምትከተለው መላው የአማራ ወጣት ምልክትን በንቃት እንድትጠብቅና በአርበኛውም ሆነ በትግል ጓዶቹ ለሚደረገው የትኛውም የትግል ጥሪ ተቀብላችሁ ለመተግበር ራሳችሁን አዘጋጅታችሁ እንድትጠብቁ በጥብቅ እናሳስባለን ሲሉ መረጃውን ያደረሱን አካላት ገልጸዋል። ኢትዮጵያ ለዘለዓለም ትኑር። ስለተከታተላችሁኝ አመሰግናለሁ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ለሌሎች ወገኖችም እንዲዳረስ መልእክቱን ሼር በማድረግ እንድተባበሩን በአክብሮት እንጠይቃለን። መልካም ቀን